የአረጋውያንን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ሁሉም የበኩሉን ድጋፍ ሊያደርግ ይገባል ሲሉ አረጋውያን ተናገሩ። ለሰላም መስፈን አረጋውያን ትልቅ ሚና ስላለን አበርክቶታችንን አጠናክረን እንቀጥላለን ብለዋል። አሻግሬ መንገሻ ዝርዝራለሁ። ዓለም አቀፉ የአረጋውያን ቀን በዓለም አቀፍ ደረጃ ለ35ኛ ጊዜ በሀገሪቱ ደግሞ ለ34ኛ ጊዜ እየተከበረ ይገኛል። በአማራ ክልልም በዓሉ በሁሉም ዞኖችና ወረዳዎች በመከበር ላይ ነው። የበዓሉ መከበርም ለአረጋውያን ትኩረት በመስጠት ረገድ የጎላ ሚና እንደሚጫወት በባህር ዳር ከተማ ነዋሪ የሆኑት አረጋውያን ተናግረዋል። አረጋውያን በዓል መከበሩ በዓለም አቀፍ ትኩረት ማግኘት ማለት ነው። ለአረጋውያን የህብረተሰብ ክፍሎችን ትኩረት እንዲያገኝ በዓለም አቀፍ ደረጃ አባል አገሮች በየአመቱ ማስታወሶቹ እራሱ ትልቅ አስተዋጽኦ አለው። ይህ በዓል መከበሩ ለአረጋውያን ትልቅ አስተዋጽኦና ሚና አለው ላለሁ ምክንያቱም አረጋውያን በሙሉ ችግራቸውን የሚፈቱበት በተለያየ መንገድ የሚሰሩበትና የሚዋዩበት ጉዳይ ነው። አረጋውያን ካሳለፉት እድሜ አኳያ ለሰላም መስፈን የጎላ ድርሻ ያበረክታሉ። ስለሆነም በክልሉ የተፈጠረው የሰላም ችግር መፍትሄ እንዲመጣ አረጋውያኑ አበርክቷቸውን አጠናክረው እንደሚቀጥሉም ገልጸዋል። አረጋውያን ራሱ እድሜያቸው መከራቸው በመሆኑ ንግግራቸው ምክራቸው በሙሉ ሰላም ነው፣ ስብከታቸውም ሰላም ነው። በቤተሰብ ፍቅር፣ ሰላም፣ መተሳሰብ እንዲኖር በአካባቢ ሰዎች እርስ በርሳቸው እንዲግባቡ እንዲስማሙ በማስታረቅ፣ በመምከር፣ በመምራት በሀገር ደረጃ አገሪቱ ሰላም እንድታገኝ የሚመክሩ የሚዘክሩ ያላቸውን ሀሳብና ተሞክሮ ለትውልድ የሚያስተላልፉ በመሆናቸው ለአንድ ህብረተሰብ ታላቅ የቁልፍ የህብረተሰብ ክፍሎች ናቸው። አረጋውያን ምንጊዜም ሰላምን ይፈልጋሉ። አረጋውያን ሰላምን የሚፈልጉት ምክንያቱም ብዙ ሰርተው በተለያዩ ቦታዎች ብዙ ስራዎች የሰሩ ተማሪዎቻቸውን በአግባቡ የሚያስተምሩ ወታደሮችም ሀገራቸውን የሚጠብቁበት እንዲሁም ቄሶችም ቢሆን ቤተክርስቲያን የሚያገለግሉበት ከሁሉም አቅጣጫ ለሁሉም ስራ የተሳተፉ ስለሆነ ሰላምን ይፈልጋል እና ዋናው ለሀገር ዋናው ትልቁ ነገር ሰላም ነው እና ተማሪዎች ሰላም አግኝተው ሁሉም ለትምህርቱ ቢማር ደስ ይለናል። እና አረጋውያን ይህንን ነገር በትኩረት ይዘን የምንፈልገው ጉዳይ ስለሆነ በዚያ እንዲማሩልን እንፈልጋለን። አረጋውያን ከእድሜ መግፋትና አቅም ማነስ ጋር ተያይዞ ድጋፍ የሚያሻቸው ናቸው። ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥም የተለያዩ ስራዎች የተሰሩ መሆናቸውን የገለጹት አረጋውያኑ ድጋፉ በተፈለገው ልክ ባለመሆኑ የተጠናከረ ድጋፍ ከሁሉም ይጠበቃል ብለዋል። ሁሉም አረጋውያን ድጋፍ ይፈልጋሉ ባንልም ብዙ አረጋውያኖች ድጋፍና አለኝታ ጠዋሪና ደጋፊ ያስፈልጋቸዋል። ሁሉም አረጋያው ደግሞ አቅም የላቸውም። በእድሜ ምክንያት የሚመጣ የጉልበት ማገንዘብ ገንዘብ ቢያጡ ባያጡም ጉልበትና ሀቅም ያጣሉና ድጋፍ ይፈልጋሉ። ከህብረተሰቡ ከፍተኛ የሆነ ድጋፍ ይፈልጋሉ። ምክንያቱም እያደሩ የማሸሸንም አካላችን አካላዊ ድካሚ ስለሚያላቸው ድጋፍ ያስፈልጋቸዋል። አረጋውያን አንዳንዶቹ በመንገድ ወድቀው የሚገኙ አሉ። አንዳንዶቹ ረዳት ያጡ አሉ። ስለዚህ ይህ እነዚህን በአጠቃላይ ለሀገሪቱ ትልቅና ታላቅ ስራ ስለሰሩ እነሱ ተሰባስበው በአንድ መካከል ተጠራቅሞ ድጋፍ እንዲደረግላቸውና የኢኮኖሚ ተጠቃሚ እንዲሆኑ እንፈልጋለን እና ለዚህም በተለያዩ ሴክተሮች አካቶ የተለያዩ መስሪያ ቤቶች ለአረጋውያን የተለያየ ድጋፍ ቢያደርጉላቸው እና ቢደግፏቸው በእኛ በማህበራዊ አችን ስም በጣም ደስ ይለናል። 34ተኛው የአረጋውያን ቀን በአማራ ክልል በሁሉም ዞኖችና ወረዳዎች ከተከበረ በኋላ የማጠቃለያ ፕሮግራሙ ደግሞ በክልሉ ከተማ ባህር ዳር እንደሚደረግ ከሴቶች ወጣቶችና ማህበራዊ ጉዳይ ቢሮ የተገኘ መረጃ ያመላክታል።